ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት 7 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል የአፋብኃ በላይ ዘለቀ እዝ የፋኒት የዓለምን የግፍ ግድያ አስመልክቶ መግለጫ ሲያወጣ አገዛዙን በራያ ግንባር ትዕግስት ወዳጅ የተባለችን ፋኒት ጡት ቆርጦ አልሰሙት አላችሁ ጦርነት ለማቆም የሚደረግን ድርድር መወሰን የሚችሉት ፋኖና የአብይ አገዛዝ እንጂ የናረጋ ስብስብ አይደለም ሲል አርበኛ አስረስ ገልጿዋል የአገዛዙ ጦር አሰቃቂ ግድያ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 የአገዛዙ ጦር አሰቃቂ ግድያ የፈጸመባት ፋኒት አለምን አስመልክቶ የሰብአዊ መብት ተሟጋቹ አቶ ያሬድ ኃይለማርያም ጠንከር ያለ አስተያየት ሰነዘሩ። ባለፉት ሁለት አመታት በአማራ ክልል በድሮን ጥቃት ያገዛዙ ስርዓቱ ሰራዊቶች የጨፈጨፏቸውን ንጹሃን ዜጎችና ህጻናት የስርዓቱ የጦር ወንጀል ሰለባዎች ናቸው ሲሉ የሰብአዊ መብት ተሟጋቹ አቶ ያሬድ ገልጸዋል። አቶ ያሬድ በዚህም የ19 ዓመቷ ፋኒት በአለሟሴ አሰቃቂ ግድያም እንዲሁ የብልጽግና ጨፍጫፊ ኃይል አለም አቀፍ ህግ የማይገዛው ነውረኛና የጦር ወንጀል በመፈጸም ህዝብን የማሸበርን ተግባርን ዋነኛ ስልቱ አድርጎ መቀጠሉን ማሳያ ነው ብለዋል። እንዴት አንድ በመንግስት ስር የሚመራ ወታደራዊ አካል በምርኮ የያዛትን ሊያውም የአገሩን ልጅ ሊያውም የ19 ዓመት ታዳጊ ወጣት ሴት በተገለጸው መልኩ ጡቷን ቆርጦና ቆዷን ገፎ በአሰቃቂ ሁኔታ ከገደለ በኋላ ህዝብ አስከሬኗን እንዲያይና እንዲሸበር ከተማ መሀል አደባባይ ላይ ይጥላል ሲል ጠይቋል። የጨፍጫፊው አብይ አህመድ ስርዓት ጽንፈኛ እያለ የሚያራክሳቸው የፋኖ አባላት በመቶዎች የሚቆጠሩ ምርኮኛ ያደረገ ጓቸውን የመንግስት ወታደሮች በእንክብካቤ ይዘው ለዓለም አቀፍ ቀይ መስቀል ሲያስረክቡ የዓለም አቀፍ ስምምነቶችን የፈረመችውን አገር የሚወክለው የመንግስት ሰራዊት ግን አንዲት የቆሰለች የ19 ዓመት ታዳጊ ወጣት በዚህ መልኩ አሰቃቂ በሆነ ሁኔታ መግደል መንግስት መሆን የተሳነው ብልጽግና የፋኖችን ያህል እንኳን የዓለም አቀፍ ህጎችን ለማክበርና ለመረዳት የሚያስችል ስልጡን ባህሪ ያጣ መሆኑን ነው ያሳየው፣ ብለዋል። የሰብአዊ መብት ተሟጋቹ አክለውም የፖለቲካ እስረኞችንም እንዲሁ በተመሳሳይ ሁኔታ ለስቃይ መዳረግ የአገዛዝ ስርዓት ህዝብን የማሸበሪያ ስልት አድርጎ መውሰዱን በእስር ላይ የሚገኙት የህሊናና የፖለቲካ እስረኞች ሁኔታ ጥሩ ማሳያ ነው ብለዋል። በቃሊቲና በቂሊንጦ እስር ቤቶች የሚገኙ ታዋቂ የፖለቲካ እስረኞች ድብደባ እንግልትና ወከባ እንደሚፈጸምባቸው፣ ሕክምና እንደሚከለከሉ፣ ቤተሰቦቻቸውም እንዳይጎበኙ መደረጉንና ጠበቆቻቸውም ዛቻና ማስፈራሪያ እየደረሰባቸው መሆኑን ሰሞኑን ተደጋግሞ እየሰማን ነው ብለዋል። የአገዛዙ ሰዎች ፍርሃትና ስጋታቸው በጨመረ ቁጥር አስከፊ የሆኑ የመብት ጥሰቶችን መፈጸም ነው ና ህዝብን ማሸበርን እንደ ስልት ተያይዘውታል ሲሉ ነው አቶ ያሬድ በማህበራዊ ሚዲያ ገጻቸው ያሰፈሩት። የአፋብኃ በላይ ዘለቀ እዝ የፋኒት የዓለምን የግፍ ግድያ አስመልክቶ መግለጫ ሲያወጣ አገዛዙን በራያ ግንባር ትዕግስት ወዳጅ የተባለችን ፋኒት ጡት ቆርጧል። በፋኒት የዓለም ዋሴ ና ፋኒት መቅደስ ተስፋይ እንስትህቶቻችን ላይ ለተፈጸመው አጸያፊ አረመኔያዊ ተግባር የሚመጥን የአጸፋ ምላሽ መስጠት የሚቻለው በአንድነት ተገምደን ግፈኛውን አገዛዝ በአፋጣኝ በመገርሰስ ነው ሲል የአፋብኃ የበላይ ዘለቀ እዝ በሰጠው መግለጫ አስታውቋል። አማራው ላይ ማንነት ተኮር ጥቃት ለማድረስ ና በሀገሩ ህልው ሆኖ እንዳይኖር በተቸንካሪ ስው ትርክት ተወልዶና አድጎ መንግስታዊ መዋቅር መፈናጠጥ የቻለው የአብይ አገዛዝ ስፍር ቁጥር የበዛ እጅግ ዘግናኝ ጭፍጨፋ በአማራ ህዝብ ላይ እያደረሰ ቆይቷል ሲል እዙ አስታውቋል። እዙ በመግለጫው በአማራ ፋኖ ትግል የፈለገውን ያህል የህዝባችን ህልውና የማክሰም ግስጋሴ ግብ እንዳይመታ እየተመከተ ያለበት የትግል ምዕራፍ ላይ ብንገኝም፣ ትላንት በህፃን አይሻ መሐመድ አትግደሉኝ ሁለተኛ አማራ አልሆንም ተማጽኖ ሳይራሩ በጭካኔ የገደሏት ጨካኞች በቅርቡ መ መስከረም 30 2018 ዓ ም በወገራ የበላይ እዝ ሶስተኛ ኮር ሰሜን አምባራስ ክፍለጦር አባል መቅደስ ተስፋይም በመግደል ሬሳዋን በመኪና እየጎተተና እንዳትቀበር አስፋልት ላይ በመጣል ዝናብና ፀሐይ በማስመታት የጭካኔ ተግባር የፈጸመው የአብይ አህመድ የጦር ወንጀለኛ ስብስብ ጭካኔውን ገፍቶበታል ብለዋል። በስሁት ትርክት በቀል ተነሳስተው ህዝብ ጭፍጨፋ የተሰማሩ ደመነፍሶች ጥቅምት 2 2018 ዓ ም ምዕራብ ጎጃም ማንኩሳ አካባቢ ከጠላት ጋር በተደረገ የተኩስ ልውውጥ ቀላል ቀላል ጉዳት ደርሶባት የአገዛዙ ሰራዊት እጅ የወደቀችው የ19 ዓመቷ ፋኒት በአለም ዋሴ ላይ ተመሳሳይ ድርጊት ተፈጽሞባታል ብሏል። በመግለጫው እንዲሁም ፋኒት በአለምን ከነ ህይወቷ በእጁ የያዘው የአብይ ሰራዊት ከበላይ ኃላፊዎቹ በተሰጠው መመሪያ መሰረት የፋኗን ሁለት ጡቶች በመቁረጥ አስፋልት ላይ ከመጣሉን ባሻገር አማራ የሚል ንቅሳት ያለበትን የቆዳዋን አካል በመክፈፍ ለአማራ ህዝብ ያለውን ጥላቻና ጭካኔ ማሳየቱን መግለጫው አንስቷል። የተሳሳተ ትርክት እየተጋተ አድጎ የሀገሪቱን ባንክና ታንክ የተቆጣጠረው የአቢ ቡድን በፋኒት የአለመዋሴ ላይ የፈጸመውን አስነዋሪ ጭካኔ ድርጊት የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ በእጅጉ እንዳስቆጣው በመግለጫው ጠቅሷል። በፋኒት የአለመዋሴና መሰልን እህቶቻችን ላይ ለተፈጸመው አረመኔያዊ ግድያ የሚመጥን የአጸፋ ምላሽ መስጠት የሚቻለውን በአንድነት ተገምደን ግፈኛውን አገዛዝ በአፋጣኝ በመገርሰስ የጥፋት እጆቹን መቁረጥ ሲቻል ነው ብለዋል። በእህታችን የአለመዋሴና መቅደስ ተስፋዬ ላይ ብቻ ሳይሆን በመላው አማራ ወገና ችን ላይ የደረሰ አረመኔያዊ ድርጊት ሆኖ በጥቁር መዝገብም ሰፍሯል ሲልም አክሏል። እዙ ይህ ፋሽስታዊ ቡድን ከመሰረቱ በመንቀል የአማራውንና የሀገራችን ሕልውና ማረጋገጥ ብቸኛ ፍቱን ፈውስ መሆኑን እዛችን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ በጥብቅ ይገነዘባል ሲል ለሮሃ ሚዲያ በላከው መግለጫ አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒልክ እዝ በራያ ግንባር እየተደረጉ ባሉ ተጋድሎዎች መካከል በጮቢበር ግንባር ተጋድሎ እያደረገች ሰዎች የተሰዋቸው የምስራቅ አማራ ኮር አንድ ሀውጃኖ ክፍለ ጦር ሶስተኛ ሻለቃ አባል ፋኒት ትዕግስት ወዳጅ ይመር በፋሽስቱ አገዛዝ ሰራዊት ካስከሬኗ ላይ አንደኛው ጡቷን ቆርጦ ጥሏት ሂዷል ሲል እዙ ገልጿል። አገዛዙ ዛሬም የአለም አቀፍ ህግን በጣሰ መልኩ የተማረኩ ምርኮኞችን በተለይ የሴቶቹን ጡት እየቆረጠ እንደሚገኝ አለም አቀፉ ማህበረሰብ ሊያውቅልን ይገባል ብሏል። ጦርነት ለማቆም የሚደረግን ድርድር መወሰን የሚችሉት ፋኖና የአብይ አገዛዝ እንጂ የናረጋ ስብስብ አይደለም ሲል አርበኛ አስረስ ገለጸ። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ምክትል ሰብሳቢ እና የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረ የአማራ ብልጽግና ድርድርን በሚመለከት በዛሬው ዕለት ያሰራጨውን መረጃ አስመልክቶ ምላሽ ሰጥተዋል። አርበኛው በምላሹ በጦርነት ሂደት ውስጥ የድርድር አጀንዳ መነሳቱ የሚጠበቅ ጉዳይ ነው ያለ ሲሆን፣ ይሁን እንጂ አጀንዳው ቀልብ ሊገዛ የሚችለው በባለቤቶቹ ሲ ነው ብለዋል። አብይ አህመድ በአማራ ህዝብ ላይ በአወጀው የዘር ማጥፋት ጦርነት ሁለቱ ተፋላሚ ኃይሎች ተብለው ሊጠቀሱ የሚችሉት የአብይ አህመድ አገዛዝና ፋኖ ናቸው ሲል ገልጿል። የአማራ ክልል መንግስት ነኝ የሚለው ስብስብ የጸጥታና የፖለቲካ መዋቅሩ መፍረሱን ራሱም መንግስት መሆን እንደማይችል አውጆ ክልሉን ለፌዴራል መንግስት ካስረከበ ድፍን ሁለት ዓመታት አለፈው በሚል ያስታወሰው ፋኖ አስረስ ከዛን ጊዜ ጀምሮ ከፋኖ ይዞታ ውጪ የሆኑ የአማራ ክልል ከተሞችን የሚያስተዳድረው በጀኔራል አበባው ታደሰ የሚመራው ኮማንድ ፖስት ነው ብሏል። የአማራ ህዝብ የህልውና ተጋድሎ ተፋላሚ ኃይሎች የአብይ የሽብር አገዛዝ እና የአማራ ፋኖ ናቸው። ስለሆነም ጦርነቱን በድርድር ስለመቋጨት መወሰን የሚችሉት እነኚህ ኃይሎች እንጂ የፈረሰው መዋቅር ኮሚኒኬተር ነኝ የሚለው ዶክተር መንገሻና ሌሎች መናኛ ካድሬዎች አይደሉም ሲል አጽንኦት ሰጥቷል። የጦረኝነት ዛር የሰፈረበት አብይ አህመድ በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነት ከፋኖ ጋር በሚደረግ ሀቀኛ ፖለቲካዊ ድርድር ለመቋጨት ዝግጁ መሆኑን በይፋ እስካልገለጸ ድረስ ድርድር አጀንዳ መሆ ሊሆን የማይችልም በማለት ገልጸዋል። የየመኑ ሁቲን የጦር አዛዥ የገደለችው እስራኤል ሁሉንም እናስወግዳቸዋለን ስትል ዛተች። የየመኑ አንሷሩላ ወይም በተለምዶ የሁቲ ንቅናቄ የጦር ኃይል አዛዡ መሐመድ አልገማሪ በእስራኤል ጥቃት መገደላቸውን አረጋግጧል። መግለጫው ዝርዝር መረጃ ባይሰጥም ገማሪና ልጃቸው ከእስራኤል ጋር በተደረገው የጀግንነት ውጊያ ወቅት መሞታቸውን ገልጸዋል። ከጋዛ ጦርነት ጋር በተገናኘ የሁቲ ሰው አልባ አውሮፕላን እና የሚሳኤል ጥቃት በእስራኤል እና በቀይ ባህር በሚንቀሳቀሱ መርከቦች ላይ ላደረሱት ጥቃት ምላሽ የእስራኤል ጦር በሁቲ ቁጥጥር ስር በምትገኘው የመን ውስጥ ተደጋጋሚ ጥቃቶችን ፈጽመዋል። የእስራኤል መከላከያ ሚኒስትር እስራኤል ካዝ ጋማሪ በነሐሴ ወር መገባደጃ ላይ አገራቸው የመን ዋና ከተማ ሰንዓ ላይ በፈጸመችው የአየር ጥቃት በደረሰበት ጉዳት የተነሳ ሞቷል ብለዋል። በወቅቱ የእስራኤል ጦር በፈጸመው ጥቃት የሁቲ ጠቅላይ ሚኒስትርና ሌሎች ሚኒስትሮችንም መግደሉን ጠቅሰዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታናሁ በሰጡት መግለጫ፣ እኛን ለመጉዳት ያሰበው የአሸባሪዎች አለቃ የሆነው ሌላ ዋና አዛዥ ከስልጣኑ ተወግደዋል። ሁሉንም እናገኛል ይገኛቸዋለን። ብለዋል በኢራን የሚደገፉት ሁቲዎች ከአስር ዓመታት በፊት አለም አቀፍ እውቅና ያገኘውን መንግስት ከስልጣን ካስወገዱና በርካታ የሰሜን ምዕራብ የመን አካባቢዎችን ከተቆጣጠሩ በኋላ በሀገሪቱ ከፍተኛ የእርስ በርስ ጦርነት ተቀስቅሷል። ሐሙስ እለት የወጣው የሁቲ መግለጫ በባለፉት ሁለት ዓመታት ውስጥ ወንጀለኛው የአሜሪካ ጽዮናውያን በአገሪቱ ላይ በፈጸሙት ወረራ ሲል በጠራው ጥቃት በርካታ ሰላማዊ ዜጎችንና ወታደራዊ አባላት ታላላቅ ሰማዕታት ተገድሏል ሲልም አምኗል። የእስራኤሉ የመከላከያ ሚኒስትር ደግሞ ደግሞ በኤክስ ገጹ ላይ ገማሪ የክፋት ቁንጭ የሆኑትን የተጨናገፉት ጓዶቻቸውን በገሃነም ጥልቅ ውስጥ ተቀላቅሏል ሲል ጽፏል። በዩክሬን ዙሪያ ለመነጋገር ሲባል ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ዳግም እንደሚገናኙ ትራምፕ አሳወቁ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሐሙስ ዕለት ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር በስልክ ባደረጉት ውይይት ትልቅ ምርታ መገኘቱን እና ሃንጋሪ ውስጥ በአካል ለመገናኘት መስማማታቸውን ተናግረዋል። ከነሐሴ ወዲህ ለመጀመሪያ ጊዜ የተደረገው የስልክ ውይይት ውጤታማ ነበር ያሉ ሲሆን፣ የዋሽንግተን እና የሞስኮ ተወካዮች በሚቀጥለው ሳምንት እንደሚገናኙም ተናግረዋል። ትራምፕ በቡዳፔስት ከፑቲን ጋር የሚገናኙ በትን ትክክለኛ ቀን አላረጋገጡም ክሬምሊን እጅግ ግልጽና ታማኝነት ነበረው ካለው የስልክ ውይይት በኋላ መሪዎቹ ስለሚገናኙበት ሁኔታ በፍጥነት የዝግጅት ስራ ይጀምራል ብለዋል ውይይቱ የተካሄደው የዩክሬኑ ፕሬዚዳንት ዘለንስኪ ዋይት ሀውስን ከመጎብኘታቸው ከአንድ ቀን በፊት ነው ትራምፕ ለዩክሬን የቶማሃውክ ሚሳይሎች ስለማስታጠቅ እያሰቡ ነው ሚሳይሉ ሩሲያ ድንበር ውስጥ ዘልቆ ሊመታ ይችላል ዘለንስኪ አሜሪካ እንደደረሱ ሞስኮ ስለ ቶማሃውክ እንደሰማች ውይይቱን ለመቀጠል እየተጣደፈች ነው ብለዋል የስልክ ጥሪው